በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። መጽሐፈ ሲራክ ምእራፍ 31 ስለ ሕልም ከንቱነት ሰነፍሰው ግን ሐሰትን በከንቱ ተስፋ ያደርጋታል። ሕልምም ሰነፍሰውን ያስደነግጠዋል። ሕልምን የሚያምን ሰው ጥላን እንደሚጨብጥ ነፋስንም እንደሚከተል ነው። ሕልም ከዚህ ወደዚያ ይሄዳል፣ በየምሳሌውም የየራሱን ያሳያል። ከእርኩስ ምንጹሕ ይወጣል፤ ከሐሰትስ እውነት ከየት ይገኛል? ሕልም ጥንቈላና፣ ሟርት ሁሉም ከንቱ ናቸው። ልብህን ያስደነግጣሉ፣ እንደ ምጥም ያጎብጣሉ። ይቅሪል ዘንድ ከእግዚአብሔር የተላከ ካልሆነ በልብህ አታኑረው። ሕልም ብዙ ሰዎችን አስቷቸዋልና፣ እርሱንም ተስፋ እያደረጉ ጠፍተዋልና። ያለሐሰትስ ከታየ በእውነት ይደርሳል፣ የእውነት ቃልም የተረዳ ይሆናል። የተማረ ሰው ብዙ ምክርን ያውቃል፣ ብዙ መከራን የተቀበለ ሰውም ጥበብን ያስተምራል። ያልተነካ ሰው ግን የሚያውቀው ነገር የለም። ብዙ መከራ የተቀበለ ሰው ብዙ ትምህርት ይማራል። መከራን በተቀበልኩ ጊዜ ብዙ አየው፣ ከሐሳቤም ቃሌ በዛ ለሞት እስክደርስ ድረስ ሁልጊዜ መከራን ተቀብያለሁና፣ ስለዚህ ነገር እግዚአብሔር ያድነኛል። እግዚአብሔርን የምትፈራ ነፍስ ትድናለች፣ እርሱን ተስፋ ያደረጉ ሁሉ ይድናሉ። እግዚአብሔርን የሚፈራ ሰውን የሚያስፈራው የለም፣ እርሱ አለኝታው ነውና አይደነግጥም። እግዚአብሔርን የሚፈራ ሰው ነፍስ ብጽሕት ናት፣ እርሱ ያድርበታልና የታመነ ወዳጁም ነውና። የእግዚአብሔር ዐይኖች ወደ ወዳጆቹ ናቸው። ኃይሉ የታመነ ነው፣ ጥግነቱም ጽኑ ነው። ቃጠሎውንም ያቀዘቅዝልሃል፣ ከቀትር ፀሐይም ይጋርድሃል፣ ከእንቅፋት ይጠብቀሃል፣ ከመውደቅም ይረዳሃል። ሰውነትህን ያገናታል፣ ዐይኖችህን ያበራቸዋል፣ ይፈውሳል፣ ደህንነትንም ይሰጣል፣ በረከትንም ያጠግባል። የበደል መባ መሥዋዕት ርኩስ ነው፣ የኀጢአተኞችም ቁርባናቸው የረከሰ ነው። የኀጢአተኞችን መባ ተቀባይነት የለውም። በመባ ብዛት ኀጢአት የሚሠራ ይልህ አይደለም። በአመፃ ገንዘብ መባእን የሚያገባ ሰው ሕፃንን በአባቱ ፊት እንደሚገድል ሰው ነው። የድሃ ሕይወቱ ምጽዋት መለመን ነው፤ እምቢ ያለ ሰው ግን ነፍሰ ገዳይ ነው። ባልን ከሚስቱ የሚያፋታ ሰው ባልንጀራውን እንደሚገድል ሰው ነው። ምንደኛውን ደሞዝ የቀማ ሰው ደሙን ማፍሰሱ ነው። አንዱ ሲሰራ አንዱ ቢያፈርስ የሁለቱስ ድካማቸው ምን ይጠቅማል? አንዱ ሲመርቅ ሌላው ቢረግም ከሁለቱ የማናቸው ቃል ይሰማል? ሬሳ ከዳሰሰ በኋላ እጁን ቢታጠብ ዳግመኛ ሬሳውን ከዳሰሰ መታጠቡ ምን ይጠቅመዋል? እንዲሁ ስለ አጢአቱ የሚጾም ሰው ዳግመኛ ይበድል ዘንድ ከሄደ ከዚህ በኋላ ጸሎትስ ማን ይሰማዋል? ሰውነቱንስ ማሳዘኑ ምን ይጠቅመዋል? ምዕራፍ 32 ሕጉን የሚጠብቅ ሰው መባ ያገባል። ትእዛዙን የሚሰማ ሰውም ለድህነቱ መስዋዕትን ይሰዋል። ስንዴ የሚያገባ ሰው ዋጋውን ይመልሳል። መሥዋዕትን የሚመፀውት ሰውም የምስጋና መስዋዕትን ሰዋ። የእግዚአብሔር ፈቃዱ ክፉ እንዳትሰራ ነው፣ ፈቃዱም ከበደል ትርቅ ዘንድ ነው። ወደ እግዚአብሔር ፊት ባዶህን አትግባ። ይህን ሁሉ ስለ ትእዛዙ አድርግ። የጻድቅ ሰው መሥዋዕት መሰውያውን ያለመልመዋል፣ መዓዛውም ልዑል ፊት ያደርሳል። የጻድቅ ሰው መስዋዕት ቅዱስ ነው። ስማ ጠራሩም ሁሉ አይዘነጋበትም። በደስታ አይን እግዚአብሔርን አመስግነው። ከመጀመሪያ አዝመራህን በአስራት ማግባትን አትተው። የሰጠህን ሁሉ ፊትህን ደስ እያለው ስጠው። ደስ እያለህ የአዝመራህን አስራት አግባ። እንደ ክብሩ ብዛት መጠን እግዚአብሔር መባህን አግባ። በእጅህ ካገኘኸውም መልካም አይን አግባለት እግዚአብሔር ዋጋህን ይመልስልሃልና፣ ሰባት ጥፍ አድርጎ ይሰጥሃልና። አይቀበልልህምና መማለጃን አታግባለት። እግዚአብሔር የእውነተኛ ዳኛ ነውና ፊትህን አይቶም አያዳላምና፣ የዓመፃ መሥዋዕት የሚቀበል አይምሰልህ። ድሃውን ስለ ችግሩ አይለየውም፣ የተበደለ ሰውንም ጩኸቱን ይሰማል። የሙት ልጅ ልመናን ቸል አይልም። ባልቴት ሴትንም የሚያስለቅሳት ሰው ቢኖር እንባዋንም በፊቷ ላይ ብታወርድ እንደዚሁ ባስለቀሳት ሰው ላይ እምባ ይወርዳል። በእውነት የሚያገለግለውን ሰው ይቀበለዋል። ጸሎቱም እስከ ደመና ትደርሳለች። የትሁት ጸሎት ከደመና ታልፋለች። ወደ እርሱ እስክትደርስ አትመለስም። እግዚአብሔርም እስከሚያት ድረስ አትመለስም። ለጻድቃን ይፈርድላቸዋል ይበቀልላቸዋልም። እግዚአብሔር ለእነርሱ አይዘገይም ክፉዎችን ወገባቸውን እስኪቀጠቅጥ ድረስ ስለ እነርሱ ፈጽሞ አይታገስም። አሕዛብን ይበቀላቸዋል፣ ዓመፀኞችንም ሁሉ ያጠፋቸዋል። የኀጢአተኞችንም በትር ይሰብራል። ለሰው ሁሉ እንደ ሥራው ይከፍለዋል። ስለ ሰዎችም ሁሉ እንደ ሥራቸውና እንዳካሄዳቸው ፍዳውን ይከፍላቸዋል። የወገኖቹም በቀል ይመልሳልና፣ በቸርነቱም ደስ ያሰኛቸዋልና በመከራ ጊዜ የሚገኝ ምሕረት በቃጠሎ ጊዜ ዝናብ እንደያዘ ደመና ነው። ምዕራፍ ሰላሳ ሶስት ስለ እስራኤል ድህነት የቀረበ ጸሎት የኃይል ሁሉ ፈጣሪ አቤቱ ይቅር በለን ተመለስልንም። በአሕዛብ ሁሉ ላይ አንተን መፍራትን አሳድር። ልዩ በሆነ ወገናችን ላይ እጅህን አንሳ፣ ኃይልህንም ይዩ። እነርሱ እያዩ በእኛ ዘንድ እንደተመሰገን እንደዚሁ እኛ እያየን በእነርሱ ዘንድ ተመስገን። አቤቱ ያላንተ ሌላ ፈጣሪ የለምና እኛ እንዳወቅንህ እነርሱም ይወቁ። ተአምራትህን አሳይ፣ የትነትህንም ግለጥ። በእጅህ ኃይል በቀኝህም ክብር ጥፋትህን አምጣባቸው፣ መቅሰፍትህንም ላክባቸው። አመፀኛውንም አጥፈው፣ ጠላትን ቀጥቅጠው። ድንቅ ስራህን ይነግሩ ዘንድ የባሮችህን መሐላ አስብ። የሚጠፉበትንም ቀን ፈጥን አድርጋት። በቁጣና በእሳት ቅሰፋቸው። ከእነርሱ የሚያመለጡትን አጥፋቸው። በወገኖችህም ላይ ክፉ ያደረጉ ሰዎችም ሞት ያገኛቸው። ያለ እኛ ሌላ ሰው የለም የሚሉ የጠላቶችን አለቆች ራስ ስበር። የያዕቆብን ልጆች ሁሉ ሰብስባቸው። ምዕራፍ 34 በጎ ልቦናንና የሚጣፍጥ እህልን አይንቁትም። ለባለጸግነት መትጋት ፈጽሞ ሰውነትን ያከሳል። ገንዘብንም ማሰብ እንቅልፍን ያሳጣል። የሚጠራጠሩትም ማሰብ በእንጉልቻ እንቅልፍን ያስረሳል። ከባድ ሕማምም ያተጋል፣ እንቅልፍንም ያሳጣል። ባለጸጋ ገንዘብ ያደልብ ዘንድ ይዞራል፣ ባረፈ ጊዜ በጥጋብ ደስ ይለዋል። ድሃ ገንዘብ በማጣት ይደክማል፣ ባረፈም ጊዜ ወደ ልመና ይመለሳል። ገንዘብን የሚወድ ሰው አይጸድቅም፣ ኃጢአትንም የሚወዳት ሰው ይከተላታል። ስለ ገንዘብ የወደቁ ሰዎች ብዙ ናቸው። ሞታቸውንም በፊታቸው አዩት። ገንዘብ ለሚፈልጓት የእንቅፋት እንጨት ናት። ሰነፍሰ ሁሉ በእርሷ ይሰነካከላል። ከኀጢአት ንጹሕ የሆነ ልቦናውንም ከገንዘብ በኋላ ያላስከተለ ባለፀጋ ብፁ ነው። ለወገኖቹ መልካም ነገር የሚያደርግ ማን ነው እንጃ፣ እርሱን እናደንቀዋለን። በእርሱ ያልተፈተነ ያልሳተም እርሱ መመኪያ የሆነው ማን ነው? ኀጢአት መስራት ሲቻለው ኀጢአት የማይሰራ ማን ነው እንጃ። ክፉ መስራት ሲቻለውስ ክፉ የማያደርግ ሰው ማን ነው? በረከቱ ትጸናለች፣ ምጽዋቱም ባሕዛብ ሀገር ትሰማለች። የማዕድ ስርዓት። በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትግፈት። ምግቡ ምን ያህል ነው ብለህ አታጋን። የሰው ዐይን ክፉ እንደሆነ አስብ። ከሰው ዐይን የሚከፋ ምን አለ? ስለ እነዚህ ነገር ዓይን ታለቅሳለች። ላየኸው ሁሉ አትሳሳ፣ እጅህን አትንከር፣ ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ የጋበዘህን ዕወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልህን እንደ ብልህ ሰው ሆነ ብላ፣ ባልንጀራህን እንዳታጸይፍ። ስታላምጥ ምላስህን አታጩህ። እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ፣ እንደማይጠግብ ሰውም አትሁን። በብዙዎች መካከልም ብትቀመጥ እጅህን አስቀድመህ አትስደድ። በመኝታ ሆድህን እንዳይከብድህ ጥቂት እንደሚበቃ እንዳዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው። ከእንቅልፉም በጧት በነቃ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው በሽታው ቁንጣን ጓታናና ብስና ነው። ትበላ ዘንድ ግድብ ይሉህ፣ ቀድማሃቸው ተነስ ከመብላትም እረፍ። ልጄ ሆይ አድምጠኝ ምክሬንም አትናቅ ኋላ ነገሬን ታገኛለህ ምንም እንዳታጣ በምትሠራው ስራ ሁሉ ደካማ አትሁን ለጋስን ሰው በስራው ማማር ይመርቁታል የደግነቱ ምስክርነትም የታመነ ነው ንፉግ ሰውን በክፉ ስራው ይረግሙታል የክፋቱም ምስክርነት የተረዳ ነው መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣህ ጊዜ አትታበይ ጽኑ ብረትን በወናፍ ይፈትኑታል እንዲሁ ሁሉ የእትቢተኞችን ልቦና ወይን ይፈትነዋል። የሰው ህይወቱ ወይን መጠጣት ነው፣ መጥኖ ለሚጠጣውም ሰው ደስታ ነው። እርሱ ለሰው ደስታ ሊሆን ተፈጥሮአልና፣ ወይን ለማይጠጣ ሰው ህይወቱ ምንድነው? የልብ ደስታ ነው፣ ለሰውነቱም ሐሴት ነው። ወይንን መጥኖ በጊዜው መጠጣት መልካም ነው። ወይን የልቦና ሐዘንን ያስረሳል። ለሚያለቅስና ለሚያዝን ሰውም ወይንን አጠጣው። ሰነፍሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል፣ ይበድላልም። የመጠጥ ብዛት ኀይልን አያስገኝም፣ ቁስልንም አያሳጣም። ወይን ጠጥቶ ሳለ ባልንጀራህን አትቆጣው፣ ልቡ ደስ ብሎት ሳለም አታሳዝነው፣ የምትነቅፈውንም አትንገረው። እርሱ ሰክሮ ሳለ ጉዳይህን አትለምነው፣ አትዘብዝበውም። ምዕራፍ ሰላሳ አምስት አለቃም አድርጎ ቢሾሙህ ራስህን አታኵራ፣ ከእነርሱ እንደ አንዱ ሁን። ሐዘናቸውንም አዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ስራህን ጨርሰህ ዕረፍ፣ መልእክትህን ጨርሰህ የክብርን ዘውድ ታገኝ ዘንድ ከእርሱ ጋር ደስ ይበልህ። ሽማግሌ ሆይ ተናገር፣ ይገባሃልም። ለበጎ ነገርም ቸል አትበል፣ የጥበብህንም ነገር ተናገር። ለመረመረ ሰው ሁሉ ቃልህን አትናገር እንዳገኘህም አትራቀቅ። በወርቅ ጌጥ ክቡር እንቁ ደስ እንደሚያሰኝ ዘፈንም ወይን በሚጠጡ ሰዎች ዘንድ እንዲሁ ነው። በወርቅ ዝርግፍ ላይ እንቁ እንደሚያምር ዘፈንና መሰንቆ በመጠጥ ቤት እንዲሁ ያማረ ነው። ጎልማሳ ከተፈቀደልህ ተናገር፣ ዳግመኛም ቢጠይቁ በጭንቅ ተናገር። አንድ ጊዜ ተናግረህ ወዲያውኑ ነገርህን ጨርስ፣ እያወክም በአንደበት ዝም በል። በታላላቆች መካከል አትቀመጥ። ሌላ ሰውም ሲናገር ነገርህን አትናገር። መብረቅ ከነጎድጓድ በፊት እንደሚሮጥ እንዲሁ የሚያፍር ሰው መከበሩ በፊቱ ነው። ወደ ቤት ገብተ ሁሉም በጊዜው መጠን አድርግ። በዚያም ደስ ይበልህ ተጫወትም። የሚገባውንና የሚወደደውንም ሁሉ አድርግ። የትዕቢትን ነገር እንዳትናገር ወቅ፣ በቃልህም አትበድል። ከዚህ ሁሉ ጋር ፈጣሪህን አመስግነው። እርሱም ከበረከቱ ሁሉ ያጠግባል። ሕግን መተርጎም እግዚአብሔርን የሚፈራ ሰው ለሕጉ ይገዛል። ወደ እርሱም ፈጥነው የሚሄዱ ሰዎች መፍቀዳቸውን ያገኛሉ። ሕጉንም የሚፈልገው ከእርሱ ይጠግባል። በእርሱ የሚጠራጠር ግን ይወድቃል፣ ይበድላልም። እግዚአብሔርን የሚፈሩ ሰዎች ፍርድን ያገኛሉ። በእኩለ ቀንም ተበቅሎ ጠላቶቻቸውን ያጠፋላቸዋል። ኃጢአተኛ ሰው ግን የሚመክሩትን አይሰማም፣ ሁሉም እንደ እርሱ ይመስለዋል። ብልህ ሰው ያለ ምክር የሚሰራው ሥራ የለም። የሚሰራውም ሥራ የበጀ ይሆንለታል። ፍርሃትን የማያስብ ትዕቢተኛ ጠላት ግን ያለ ምክር ይሠራል። ልጄ ሆይ አንተ ግን ያለ ምክር የምትሰራው ሥራ አይኖር። የሰራኸውንም ሥራ አታጥፋ። በጥፋት ድንጋይ እንዳትሰነካከል መንገድ በሌለበት በምድረ በዳ አትሂድ። ጠላትህን በምድረ በዳ አትመነው፣ በፈቃድህ የማይሄድ ልጅህንስ እንኳን አትመነው። በሰራኸው ሥራ ሁሉ ሰውነትህን ደስ አሰኛት፤ በሁሉም ትእዛዙን ጠብቅ። ሕጉን የሚጠብቅ ሰው የመጽሐፉን ትእዛዝ ይሰማል። በእግዚአብሔርም የሚያምን ሰው የሚያጣው ነገር የለም። ስለቃሉ የአምላካችን የልዑል እግዚአብሔር ስሙ ካጽናፍ ዓለም እስካጽናፍ ዓለም የከበረና የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሆነ ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።